ለትዝታው ሳሙኤል ከባድ ማስጠንቀቂያ ማንም ያልጠበቀው ክስተት። በድሬዳዋ ሕዝብ ክስ የቀረበባት ጃኒ በነጻ ተለቀቀች። ሰላም ሰላም፣ ውዲያ ዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል ለእግዚአብሔር ስም እጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደንቷን የጫናችሁን እንድታበረታቱን በድጋሚ በሉ ለእግዚአብሔር ስም እንጠይቃለን። ወክቴና ለዚህ መረጃ ቅድስት ቤተ ክርስቲያናችን እንደዚህ ሀገራችን ሁኔታ በተመለከተ ዛሬም ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝ ናችሁ። እስቲ ወደ መጀመሪያው ቪዲዮ እንለፍ

ሰጪ እንጂ ተቀባይ አድርጋችሁ ከእጃችሁ የምትሰጡት አትጡ። የመጀመሪያውን ቪዲዮ እንደተመለከታችሁ ነው በምርቃት ጀምረናል ማለት ነው። የባህራን የሞት ደብዳቤ ይቀደዱ። ቅዱስ ሚካኤል እናንተን የሚወት ይቀይራው። አብሳሪ ትርሲት የሆነው ቅዱስ ገብርኤል በህይወታችሁ በኑራችሁ ሁላ ደስታን ያብስራችሁ ፈታ የማሐፀኑ የሆነው ቅዱስ ሩፋኤል በልጅ ይባርካችሁ። መጋቢ ብራናት የሆነው ቅዱስ ራጉኤል የጨለመውን ሕይወታችሁን ያብራላችሁ። የጥበብን ጽዋ የሚያጠጣው ቅዱስ ኡራኤል ከፊታችሁ፣ ከኑሯችሁ ላይ ይቅደምላችሁ። ድንግል ማርያምን ሲመገባት የነበረው ቅዱስ ፋኑኤል እናንተንም ከገጠማችሁ ችግር፣ ከፈተናችሁ ካገጠማችሁ ሀሳብ ሁላ ጭንቀት ይሰውራችሁ ለማለት እፈልጋለሁ። አሜን አሜን አሜን አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች አሁኑ ይሁንላቸው ይደረግላቸው ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ስናልፍ እንግዲህ የድሬ ህዝቦችን ፍቅር የተመለከትንበት እንደዚሁም ደግሞ የቲክቶከር እህትና ወንድምነት እስከ ጥግ ድረስ ያሳዩን ቲክቶከሮች እንዳሉ የተመለከትንበት ድሬ ፍቅር ሀገር መሆኗን የተመለከትንበት ነውና እስቲ ጃኒም ከእስር ቤት ተለቃለች። እሷ የሚያስተላለፈችው እንደዚሁም ከንቲቦቹ ጓደኞቿ የሚያስተላለፉት አመስተላለፉት መልእክት አለና እነሱ መልእክቶች ተመልክተን እንመለስ። ሰላም የአገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ። ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው ማመሰግነው። አይ በመቀጠል ድሬዳዋ የድሬዳዋን ህዝብ ማመስገን እፈልጋለሁ። ሁሉም የድሬዳዋ ህዝብ ነበረ ሲያየኝ የነበረው፣ ሺቲ ምግብ ቀን በቀን እየመጡ ተማሪዎች እና በቃ፣ ሁላችሁንም ምንም ቃላት የለኝም፣ ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ። እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። እንግዲህ ያው የድሬዳዋ ሰዎች የድሬዳዋ አስተዳደር በሙሉ ይቅርታችንን ተቀብሎ ያው በጣም በፍቅር ባልጠበቅነው መንገድ በእውነት በጣም በጣም ነው የተንከባከቡን። በጣም ነው የምናመሰግነው። ጃኒን ተፈታለች። እግዚአብሔር ያክብርልን፣ እናመሰግናለን። እወዳቸዋለሁ። የድሬሶች አለ ሰዎች ደግሞ በጣም ጸደይ ናቸው። እግዚአብሔር ነው ምሬን ነው በጣም ሺቲ አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ቲ እየያዙ ነበር እየጠየቁ የነበሩት እና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅርን ልታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። አንዳንዴ ፈጣሪ ስልጣን ይሰጣል። ስልጣን ደግሞ ነገ እንደምትሻ በአግባቡ ካላወቅ ከሰው በላይ ነው ቢለ ሰውን ምድርን ተቆርጠ ሰው የሰራው ነገር ነው የሚያገኘው። ምንም ስለማይደርግ ማለት ነው። ዛሬ ከንቲባ የነበሩት የት ነው ያሉት? ትላንት ጠቅላይ ሚኒስቴር የነበሩት የት ነው ያሉት? ትላንት ሚኒስቴር የነበሩ እኛ የምናባረራቸው እኛ የምናሳድዳቸው የጸጥታ አካል እኛ ምንመራቸው ነገ እኮ ፈጣሪ አርግቶ ልብ ንጹ ቆ ምን ቁድሜ ልክን ከነሱ ጋራ ትኖራለን። ግን ባለህ ስህተት ደግሞ ወንጀል ሰርተህ ስትመጣ ትናንት ያንተ አጃቢ የነበረው አለቃ ይቅርታ ታዝዤ ነውና ትንሽ ለስራ ፈልገንህ ነው ብሎ በአክብሮት ይጠየቃለን። ካቴን አሁን ካም ባያስርብህ ካንተ ጋራ ቢበላ ሳይወድ በግድ ነውና፣ ወንድሜ እሳት ዘመድ የለው እንደሚባል፣ ፖሊስ ዝምድናው ሕገ መንግስት ብቻ መሆኑን አውቃችሁ በጋራ ስርዓቱን ብቻ መደገፍና ሁላችንም በዚህ መልክ የህግ በላይነት ተገዥ እንዲሆን በዚሁ አጋጣሚ መመለስ እፈልጋለሁ። ለምንድን ነው ከአንተ በፊት ያለው ነገር ሰው ዲክሽነሪ ምናም ዝም ብሎ ሂስትሪ ማየት አያስፈልግም። በተጨባጭ ያለው ሥርዓት መሬት ላይ የነበረውን ነገር ማየት ያስፈልጋል። ትላንት መሪ የነበረው እኮ ፍርድ ቤት ቆመው ቃል ምስክር ሲሰማ እናያለን አይደለ? ትላንት እነዛ ሰላምታ የሚሰጠው ፖሊስ በካቴና እጁን አስሮ መኪና ውስጥ ያመል ማምለጥን ባይችልም ግን በመሳሪያ አጅቦ ይሄዳል። ይሄ ስታየው ደግሞ ምንድን ነው የሚያመጣቸው የሚለው ነገር ላይ ቪዲዮን እንደተመለከታችን ነው። ድሬ የፍቅር ሀገር ነው። የፍቅር ሰዎች ያሉበትን መገኛ ነው። እንግዲህ ሰውነትን በተግባር ያሳዩ ሰዎች ናቸው። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። ለማትፈልጋለሁ ጃኒኑን ለማሰር እንዳልወሰደውና ለማስተማር እንደሆነ ገልጸዋል። እግዚአብሔር አምላክ ያክብራችሁ። ለማትፈልጋለሁ ወደ ቀጣዩ መረጃ ሰልፍ እንግዲህ ትዝታው ሳሙኤል አዲስ አበባ መግባቱን እየተመለከትን እንገኛለን። የኦርቶዶክሲያን ቲክቶከሮች ህዝቡ ሁላ ክስ ሲቅረብበት ሆ ብለን እንውጣ እያሉ ይገኛሉ። ጳጳሳትን ሲሰድብ የነበረው አማኔት የሆነችው ቅዱስ ቤተክርስቲያናችን እንደዚሁም ታቦት መክተፊያ ነው እያለ ሲል የነበረ ግለሰብ ዛሬ ዝምታን ለምን ተመረጠ? የኦርቶዶክስያን ባለማተቦች የህግ አካላት የት አላችሁ? ይሄ ግለሰብ መያዝ አለበት እየተባለ ብዙ ትሬንዶች እየተሰሩ ይገኛሉ። ቪዲዮዎች አሉ። ቪዲዮዎችን ተመልክተን እንመለስ። አዎ ትዝታው ናናየኝ ኢትዮጵያ ከመጣ ናናኝ መደና ናናኝ በዛውም ደካሞችን ትጎበኛለህ። ብፁዓን አቦ ሊቃነ ጳጳሳትን ግብረ ሰደማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው ወይም እውነትን የተናገረው ማለት ነው። ስለዚህ ግብረሰዶማን ካልሆናችሁ የት አየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም ትታችሁ ስለ ጻድቃን ሰማት አትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብር ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት፣ ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር፣ በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይሄንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን በእርግጠኝነት። እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሺ፣ ይሄ ገመዳፍ ኢትዮጵያ ገብቷል። ጉሮሮውን አንቃችሁ ለህግ ስጡልን። ሁላችሁም ኢትዮጵያውያን፣ ሼር፣ ኮፒሊንክ፣ ሪፖርት አድርጉ መላ ኦርቶዶክሳውያን። የትም አታመጥም አንተ ክፍት አሁን ይሄ ግለሰብ ሌላኛው ክንፉ አዲስ አበባ ገብቷል። ይሄ ግለሰብ ወይም ደግሞ ራሱን ፓስተር ብሎ የሚጠራው የወሬው ሰው ምንድን ነበረ ሲል የነበረው አንድ በአንድ መመልከት መቻል አለበት። በደንብ መገለጽ መቻል አለበት። ህግ መከበር አለበት። እንዲህ አይነቱን ህግ ህግነቱን አስከብሮ ካላሳየን እንኳን ቢያንስ ለተዋሕዶ የሚከፈለው መስዋዕት መከፈል መቻል አለበት። እዛ ሆኖ ታቦትን መክተፊያ ሲል ሲናገር ነበረ። የቃል ኪዳኑን ታቦት እንደ ልቡ ሲፈነጭ ነበር። ብፁዓን አቦ ሊቃነ ጳጳሳትን ግብረ ሰደማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው ወይም እውነትን የተናገረው ማለት ነው። ስለዚህ ግብረ ሰዶማዊን ካልሆናችሁ የት አየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማት አትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት። ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይሄንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተክርስቲያን ክርስቲያን አውርዶ ጠንቋይ ቤት ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተ ክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የህግ መከበር እስከመጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አረክሷል። ጠብቁኝ አመጣላችኋል። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ የእናንተ አባትነት ምንድን ነው? የእኛ ልጅነት ምንድን ነው? እጅና ጓንት ሆነን ይህንን ግለሰብ ለህግ ማቅረብ አለብን። ኦርቶዶክሳውያን ከዳር እስከ ዳር ካለ ተነቃነቅ ልንነቃነቅ ይገባል። በህግ ነው የምናስከብረው፣ በጉልበት አይደለም፣ በደቦ ፍርድ አይደለም፣ ሀገሪቷ ባላት ህግ በአንድነት መጥቷል እንዳይወጣ ታቦትን መክተፊያ ብፁዓን አባ ሊቃውንተ ጳጳሳትን፣ ግብረ ሶዶማዊ ቅዱስ መጽሐፍትን የደዌ መጽሐፍ ቅዱሳን አባቶችንና አንስቶችን ጣዖት እያለ ቤተ ክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትና ዕለት አዲስ አበባ መግባቱ ተገልጿል። ግለሰቡ ከአገር ውጭ በነበረበት ጊዜ ሃይማኖትን ከሃይማኖት ለማጋጨት የሃይማኖትን ክብር ዝቅ በማድረግና በመዝለፍ ብዙዎችን አስከፍተዋል። ቄሶች የተባላችሁ ስሙኝ እንደኔ አሁንም ታቦት እየተሸከምከ ያለ ድንጋይ ከድንጋይ የተቀረጸ ከእንጨት የተቀረጸ አሁንም በዚህ በአንደኛው መቶ ክፍለ ዘመን ተሸክመ ምትዞር ታዲያ በዚህ ደረጃ የህዝብን ሃይማኖት ሲያንቋሽሽና ሲሳደብ የነበረ ግለሰብ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትላለች ሲሉ ጥያቄያቸውን ለእናት መረጃ አጋርተው ወንድማችን ፓስተር ትዝታው እንኳን በሰላም ወደ አገር ቤት ገባ። ክሊማት ፈልጋለው በጣም ደስ ያለኝ ደስ ያለኝ ደግሞ ያው በዚሁ ከመጠቃይቀር እግረ መንገድህን ጸበር ሰዓት ገባ እንደማትመለስ ተስፋ አረጋለሁ። እኔ ሪከመንድ የማረግ ወስውራ ማርያም

ለምን እንደሆነ እኮ እንደዛ የሚባለው ይታወቃል። የኦርቶዶክሳ ምንም አታመጡ። ይሄንን ቪዲዮ አቅም ስጡልኝ። ፓስተር ትዝታ ሳሙኤል እንግዲህ ኢትዮጵያ ገብቷል። ውጭ ሀገር ቁጭ ብሎ ቤተክርስቲያናችን፣ እምነታችን ሲሳደብ የነበረ ሰው ነው። ቅዱሱ ታቦት መክተፋ ነው፣ ኦርቶዶክሳዊ የሚያመልኩት ጣዖት ነው፣ በየወሩ የገብርኤል፣ የአርሴማ፣ የሚካኤል እያለ ወደ ግብር ይገብራሉ ብሎ ቤተክርስቲያን ሲሳደብ የነበረ ነው። ሰባ ሚሊዮን በላይ ተቀጣይለትን ኦርቶዶክስ ተዋህዶ ማታደርገውን ማታመንበትን ስሟን ያጠፋ የነበረ ሰው ነው። ስለዚህ በአስቸኳይ ወደ ህግ እንድቀርብ እንፈልጋለን ማለት ነው። ኢትዮጵያ ገብቷል፣ እንደ ልቡ መኖር አይችልም። እዚህ ኢትዮጵያ ውስጥ እንደ ልቡ አፉን ገብቶ ተሳድቦ እንደ ልቡ መሆን አይችልም። የህግ ክፍል እንፈልጋለን። ዱንቆሮ ብሎ የተሳደበ ሰው ነው። ለህግ እንድቀርብ እንፈልጋለን። ሁላችሁም ቪዲዮውን እንደ ቅዱስ ቤተክርስቲያን እንግዲህ ከመድፈርም በላይ ያደረገ ግለሰብንና በቁጥጥር ስር ውሎ ቅዱስ ቤተክርስቲያናችን እንደዚህ አባቶቻችን ክስ ልታቀርቡበት ይገኛል ይገባል ብዬ አስባለው። እንግዲህ አባቶችን ነው ግብረ ሶዶሚያን እያለ ሲሳደብ የነበረው የግለሰብ ቅዱስ ታቦቱን ነው መክተፊያ እያለ ሲሳደብ የነበረው ኦርቶዶክሳውያን ሃይማኖታችን በሚገርም ሁኔታ ሲነካ የነበረ ግለሰብ ወይም ፕሮቴስታንት ነው ማለት ነው። እንግዲህ እነበጋሻው በጋሻው ሄዶ እንዴት እንደተቀበሉት ተመልክተናል ማለት ነው። እቺ አማኔ ተነጩ ቅድስት ቤተክርስቲያን ክስ ልታቀርብበት ይገኛሉ። ኦርቶዶክሳውያን ናችሁ፣ ባለማህተቦች፣ የሕግ አካላት ካላችሁ ይህም ጉዳይ በጥብቅ እንድትከታተሉ ስንል በሉል እግዚአብሔር ስም ጠይቃለሁ። እስቲ ወደ መጨረሻው ቪዲዮ እንለፍ። ዲያቆን ኖካሌ የተናገረው መልስ አለማለት ነው። ቪዲዮ አለ ተመልክተን እንመለስ። ማርያም አማላጅ ናት የሚለው ስለ አማላጅነቷ የሚናገር አንድ ጥቅስ ስጡኝ እኔ እሁድ ለታ ጠዋት ቀጥራችሁ ያላችሁበት ቤተ ክርስቲያን መጥቼ ንስሐ ገብቼ ወደ ቀድሞ ሃይማኖቴ እመለሳለሁ፣ ወደ ኦርቶዶክስ ተዋህዶ ማለት ነው። እንትን አማላጅነት ሲነሳ ሁለት አይነት ጎረቤቶቻችን የሚጠይቁት አጠያየቃለሁ። የመጀመሪያው ጥያቄ እስቲ መጽሐፍ ቅዱስ ላይ ያማልዳሉ ሚል ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ ሚል ሲል፣ ይሄ አንደኛው ምድብ አንድ ነው። እስቲ አሳይ አሁን ያማልዳሉ ሚላለው ይላል አለ ርዕስ ያረኩት ቃል ብቻ ይበቃል። ስለ እናንተ ሲያማልዱ ምን ይሏቸዋል? ይናፍቋቸዋል ይላል። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይላል። አንዳንድ ሰው እረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልን ያለው እየሰማችሁ፣ በቃና ዘገሊላ አማልዳለች፣ አላማለደችም? አሁን ክርስቶስ አይን አብርቷል፣ አላበራም? አይን ያበራል የሚል አለ እስቲ ያሳየኝ አይባልም። ሲያበራየ ነው አይደለም ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባር ያርገው ካላለ ሰው ድንግል ማርያም ወይን ጠየቀች። ሰርግ ቤቱ የጎደለው ወይን ተሞላ አልተሞላ? ተሞላ። ለሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ ዕውቀት የሌለው ሰው መቼስ ባይኖር ነው እንዲፍጥጥ ያሉት ብሎ ይፈራል ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል፣ የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሶዶም ቆሞ አላማለደም እንዴ ድንግል ማርያም በቃን አላማለደችም እንዴ ቅዱስ ሚካኤል ዘካርያስ አንድ አስራ ሁለት ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማለዱም አላለም። ብለዋል። አላሉም? አላልም እኮ። ግን በህይወት እያሉ ነው እንጂ ከሞቱ በኋላ አወቃቸው፣ አታረች መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት፣ ማማለድማ እኮ ያማልዳሉ፣ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መውረድ ፈልግ ነበር ይላል አሉ። ጎርፍ ሲወስደው እኮ ነው ጉዳይ ነበረኝ በዛው አስፈጽማለሁ ይላል ለዓለማ ምን ማለት ነው? ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል? ማማለድ ያማልዳሉ። ግን የሚያማልዱት ምን ከሆኑ ነው? አቤት እችንም ስላመኑልን እግዚአብሔር እናመሰግናለን። ለምን መሰላችሁ? በህይወት ካሉ ያማልዳሉ ከሞቱ መልሱልኝ ነሚሉት አይደለ? በህይወት ካሉስ በጣም ጥሩ ሚካኤል ይሞታል፣ ገብርኤል ይሞታል። ምን ይላሉ ታዲያ ያማልዳሉ። መላእክቱ ቅዱሳኑ ያማልዳሉ። ሌላውን ተውት። ሞት ከሆነ ምልጃ የሚከለክለው ሞት ከሆነ ምልጃ የሚከለክለው የማይሞቱት መላእክት ያማልዳሉ። ያማልዱ አይሞቱ በለም ሞቱ ያውቃሉ። መላእክት ይሁን እንደ ተመለከታችሁ ነው። ለመምህራችን ቃሉትን ያሰማልን ተስፋ መንግስት ያሰማያትን የአዋር ስለ ለማለት ፈልጋለሁ የዘመናችን ድንቅ መምህር ነው። እንግዲህ ወቅታዊን አዳዲስ መረጃ ያልናችሁ ወደ እናንተ ወደ ተዋዶ ልጆች አስተላልፈን ማለት ነው። እስቲ ኮመንት፣ ሀሳባችሁን እንግዲህ ኮመንት ሴክሽን ላይ የገባችሁ አሳብ ያስተላልፋችሁና አስቀምጡ ለማለት ፈልጋለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ፋን ይጫናችሁ፣ ቤተሰብ ሁኑ። በቀጣይ ወቅታዊን አዳዲስ መረጃ እስከነገናኝ ድረስ ግን ሰላም ቆዩ።